የ2017 የዘጠኝ ወር የጤናው ሴክተር ትኩረቶችን ስንመለከት በአጠቃላይ የጤናው ሴክተር የኢንቨስትመንትና ና የዴቨሎፕመንቱም የእድገቱም እንደገና ደግሞ ምን ላይ ኢንቨስት ይደረግ የሚለው የአጠቃላይ ሶስት ዓመት እቅዳችንን ይዞ ከዛ ውስጥ ደግሞ ተቆርጦቶ በዚህኛው ዓመት ምን ተገብራቸው ስራዎችን ስንመለከት ያስቀመጥናቸውን አብዛኞቹን ግቦች ለዚህኛው ወር ካስቀመጥናቸው ለዘጠኝ ወር ካስቀመጥናቸው አንጻር ብዙዎቹ በእቅድ አንጻር የተተገበሩ እንደሆነ ያሳያል። በእናቶችና በህፃናት ጤና ላይ በተለይ ደግሞ ስንመለከት በቅርብ ቀን የወጣው የዓለም አቀፍ ስቲሜቱ የዩን ስቲሜቱ እንደሚያሳየው በኤስቲሜት ደረጃ ነው። ይሄ ይህ ስቲሜት በተለይ ዛሬም ሪፖርቱ ላይ ተካቶ ሲቀርብ እንዳየ ነው። በፊት ከነበረን የእናቶች ሞት ምጣኔን ስንመለከት 412 ወደ በመቶ ሺህ ነበረ የበፊት የነበረ እንዴታ ማለት ነው። ይሄ ማለት የበ2016 ሳይሆን በፊት ከነበሩ እንዴታዎች አንጻር ያንን እንደመነሻ አድርጎ ዛሬ ላይ ያለንበት ቁጥር ምን ያህል ነው የሚለውን ስንመለከት በባለፉት ዓመታት የነበሩ ስቲሜት ነበረን። የዩኤን እራሱ ስቲሜት አድርጎ የሰጠን ወደ 267 በመቶ ሺህ ነበረ። አሁን የቅርብ ጊዜው ደግሞ ስቲሜት የሚያሳየው ከዚህም ዝቅ ብሎ ወደ 197 አካባቢ ዝቅ እንዳለ ነው፣ ወደ 195 ዝቅ እንዳለ ነው የሚያሳየው 195 በ100 ሺህ በሚወልዱ እናቶች በህይወት የተወለዱ ህጻናት ቁጥር አንጻር የእናቶች ሞት ምጣኔው እንደቀነሰ ያሳያል። ያ እንግዲህ ዝም ብሎ ቁጥር አይደለም። ምክንያቱም በባለፉት ዓመታት የተሰራው የመሰረተ ልማት አገልግሎቶች፣ በተለይ ደግሞ የመጀመሪያ ደረጃ ጤና ክብካቤን የማጠናከር ስራዎች በጣም ትኩረት ተሰጥቷቸው ተሰርተው ስለነበረ ወደ ህብረተሰቡ አገልግሎት ከማስጠጋት አንጻር የተጀመሩ ተቋማትን የማስጨረስ በዚህ ዘጠኝ ወር ብዙ ስራ ስንሰራበት የቆየ ነው። በተለይ ከክልሎችም ጋር በመናበብ እየሰራን የቆየ ነው። ምንድን ነው ምን አይነት የመሰረተ ልማት ስራዎች ተጀምረው ነበር። እነዛን ከማስፈጸም አንጻር በተለይ አፈጻጸም ሂደታቸው ወደ መጨረሻ አካባቢ ደርሰው የቆሙትን በምን አይነት ትብብር በሚቀጥለው አመት በተለይ የምናስገባቸው ስራዎች ውስጥ ምን አይነት ትብብር አድርገን ወደ ጫፍ የማድረስ ስራ ምክንያት ምክንያቱም ካለን የትኩረት አቅጣጫም ስንመለከት አዳዲስ ነገሮችን ብቻ መጀመር ሳይሆን የጀመርናቸውን ፈጽሞ ለህብረተሰቡ አገልግሎት ከማድረስ አንጻር የተሰሩ ስራዎች አሉ፣ ደግሞ ትኩረታችንም እሱ ላይ ነው። ከዚህ አንጻር የተሰሩት ስራዎች ባለሙያዎችን ስንመለከት በበፊት አመታት በተለይ ከ20 በፊት ከነበረው ስንመለከት ዛሬ ላይ በአምስት አመቱ ስናይ በጣም ብዙ ባለሙያዎች በጤና ዘርፉ ብዙዎች ሰልጥነዋል፣ ወደ ጤና አገልግሎት ገብተዋል። የእነሱ አገልግሎት ነው እንግዲህ ሰዎች፣ እናቶች፣ ህጻናት የሞት ምጣኔ መቀነስ የህመም እና የስቃይን መጠን የመቀነስ አቅም የሚመጣው ባለሙያዎች፣ ተቋማት፣ ከዛ ደግሞ ግብዓቶች አንድ ላይ ሲሰላሰሉ ስለሆነ እነዚህ ላይ የተሰራው ትኩረት ተደምሮ ተደምሮ ያመጣው ለውጥ እንደሆነ ያሳያል ማለት ነው። በግብዓት አንጻር በጣም ኢትዮጵያ ከወሰደቻቸው ጠንካራ እርምጃዎች ውስጥ ስንመለከት የእናቶች ጤና፣ የህፃናት አገልግሎት ጤና፣ በተለይ ደግሞ የወሊድ አገልግሎት ጤናን ስንመለከት በነፃ ከሚሰጡ አገልግሎቶች ውስጥ በተቻለ አቅም አገልግሎቱ ባለባቸው ቦታዎች ውስጥ እንደ አዋጅ የተሰጠና የሚሰራ ስራ ነው። ያ እንግዲህ በተለይ የማህበረሰብ አቀፍ የጤና መድንን ከማስፋፋት አንጻር እነዚህ አገልግሎቶች ሰው በተለይ የዛሬ 15 ዓመት 10 ዓመት ወደ ኋላ ብንመለከት 10 ፐርሰንት ሰው ብቻ ነበር ተቋም ውስጥ መጥቶ የሚወልደው የነበረው። ያንን ከፍ አርገን 75 ፐርሰንት ማድረሳችን የዚህ ውጤት ነው። ያ ማለት ግን አሁን ደግሞ ተቋማቶቻችን ላይ በጣም ብዙ ተጠቃሚዎች ይመጣሉ፣ ጫናዎች ይኖራሉ። የግብዓቶች አቅርቦት ቶሎ ቶሎ መሟላት አለበት። እነዚህ እነዚህን የማሟላት ስራ መጨመር ያስፈልገናል ማለት ነው። ከዛም አንጻር በተለይ ግብዓቶችን እንዴት አድርገን በሀገር ውስጥ ምርት መተካት ያስፈልገናል የሚለው ትኩረት ተሰጥቶ ሲሰራበት እንደነበረ ይታወቃል። በዚህኛው ዘጠኝ ወር የሰራነው ስራ ውስጥ አንደኛው ነገር ምንድን ነው? ያሉንን የጤና ተቋማት እስከ መጨረሻ ደረጃ ነው ምንለው መጀመሪያ ደረጃ ጤና ክብካቤ ድረስ የሚደርሱ የመድኃኒት አቅርቦት ጥያቄዎች በጣም ህብረተሰቡ ተቋም ሲመጣ ባለሙያው ከዛ ተቋሙ መጀመሪያ እንዳለ ማወቅ ነው የሚፈልገው። ከዛ ደግሞ ግብዓቱ ነው። ሌላኛው አገልግሎታችን ነው። እዚህ በእነዚህ ቦታዎች ውስጥ ሲመጣ ጥያቄዎች የነበሩትን በመለየት የማሟላት ስራ በተለይ ደግሞ በሪፎርሙ ወደ 3.5 ቢሊዮን የሚሆን የመድኃኒት ግዢን ማድረግ እንድንችል ድጎማ ተደርጓል። ይሄ ተጨማሪ ድጎማ ማለት ነው። ከማክሮ ኢኮኖሚ ሪፎርሙ በኋላ ተጨማሪ ወጪ የሚፈልግ ተብሎ ከተለየው ውስጥ በዚህ ዘጠኝ ወራት አራት አዲሽናል ድጎማ የተደረገበት ቦታ እሱ ነው። በዛ ድጎማ ውስጥ ደግሞ የሀገር ውስጥ አምራቾችን ቅድሚያ በመስጠት ለእነሱ ደግሞ የምናደርገውን ግዢ ጨምረናል። ያንን ደግሞ ካረግን በኋላ አቅርቦቶቹ መቆራረጥ እንዳይኖራቸው ዲጂታላይዜሽን ውስጡ ያስፈልግ ስለነበር ዲጂታላይዜሽን ትኩረት ሰጥተ በዚህ ዘጠኝ ወር እየሰራን ቆይተናል። ያ የዘጠኝ ወር ስራችን ላይ 19 ሀቦች አሉን። 19ኙም ሀብ ዲጂታላይዝ አርገን ጨርሰናል። ያንን ግን አሁን ይሄ ከሚመጣበት ከሚቀርብበት እታች ድረስ ያለውን ለማየት የሚያግዘን ሙሉ ነው ማለት አይደለም። ህብረተሰብ እጅ ላይ የሚደርስበትን ደግሞ ቀጣይ ስራዎቻችን ውስጥ በተለይ ባርኮዲንግ፣ ሌሎች ስራዎች የዲጂታላይዜሽን ስራ በአቅርቦት ደረጃ እንመጣለን። ግን ዋናና ህብረተሰባችን ጋር የሚያገናኘን ደግሞ አገልግሎት ነው። ከአገልግሎት አንጻር ብዙ የአገልግሎት ዘርፎቻችንን ስንመለከት ብዙ የማዋለድ ብዙ ኦፕሬሽኖች፣ ብዙ የበጎ ፈቃደኞች ስራ ተሰርቷል በዚህ ዘጠኝ ወር ውስጥ በተለይ ደግሞ የሁለት ክረምት አገልግሎት ብለን የምንለው በኢትዮጵያ የእኛ ክረምት በሚሆንበት ጊዜ፣ የፈረንጆቹም ክረምት በሚሆንበት ጊዜ በዚህ ዘጠኝ ወር ውስጥ ያለ ስለነበረ የበጎ ፈቃድ አገልግሎትን በጣም ከፍተኛ የሆነ ከደም ልገሳም የኦፕሬሽን አገልግሎቶች ይሄ በተለይ ጠንካራ ከፍ ያለ የኦፕሬሽን አገልግሎት የሚፈልጉ በፊት ከዚህ በፊት ወደ ውጭ የሚሄዱትን በተቻለ አቅም በጎ ፈቃደኞች ከሌላ ሀገር እየመጡ ዳያስፖራውንም በተለይ ሌሎችንም በማካተት እነዚህ ላይ ብዙ ስራዎች ተሰርተዋል። እነዚህ የራሳቸው ትልልቅ ቁጥር ያላቸው እዚህ ላይ ደግሞ ተንትነን በዘርፋችን የምናወጣው እነዚህ ስራዎች ተሰርተዋል። ከዛ በተጨማሪ ትልቁና ዋናው ነገር አዲሱ የሴክተሮች ሪፎርም የሲቪል ሰርቪስ ሪፎርም ውስጥ የመጀመሪያው ዌቭ ላይ የመጀመሪያው ደረጃ ላይ እንዲገቡ ከተደረጉ ዘርፎች ውስጥ አንደኛው ጤና ነው። ይሄ የተደረገበት ምክንያት ምንድነው? አገልግሎት አለ፣ አገልግሎት ሰጪዎች ነን። ከአገልግሎት መስጠት አንጻር ህብረተሰባችን በጣም ብዙ ነገር ይጠይቃል። አገልግሎት ሰጪዎቻችንንም ደግሞ በዛ ውስጥ አቅፈን እንዴት አይነት አገልግሎት መስጠት እንችላለን የሚል ጥያቄ ትልቁ ስለነበረ ነው። ምን አይነት አገልግሎቶች መጨመር ያስፈልገናል በሚል በሴክተር ሪፎርም ውስጥ ከተን ስራዎች እየሰራን ነው። ያንን የማፋጠን ስራዎች በተለይ መጨረሻ የማፋጠን ስራዎች እያደረግን ባለንበት ወቅት ላይ ነው አሁን ያለነው። ከዚህም አንጻር ባለሙያዎቻችንን በሰሩበት ልክ እንዴት አድርገን የማበረታቻ ስራዎች የማበረታቻ አገልግሎቶች ለነሱ መስጠት እንችላለን በሚል በፖሊሲ አቅፈን በአዋጅ አቅፈን በጣም ለረጅም ጊዜ ጥያቄዎች የነበሩበት በተለይ ደግሞ የጤና ባለሙያዎቻችን ለምሳሌ አገልግሎት ይሰጣሉ። እነሱ ደግሞ በአገልግሎት ውስጥ የጤና አገልግሎት እንዴት ማግኘት ይችላሉ? ሁሉንም ያቀፈ ነው ይሄ በጤና ዘርፉ ላይ ያለ አገልጋይ ስንል ሁሉንም ነው የሚያካትተው። እነሱን እንዴት አድርገን አገልግሎት ማግኘት ይችላሉ በሚለው በአዋጅ ጨርሰ ነው አሁን በሚቀጥለው አመት መተግበር የሚችልበትን ደግሞ የፋይናንሱን እየሰራን ያለንበት አግባብ ነው ያለው ማለት ነው። ይሄ አንዱ ከዘርፉ አንጻር በሪፎርም ውስጥ መሰራት ያለበት አንዱ እያለቀ ያለ ነገር ነው። ከዛ በተጨማሪ ግን በእያንዳንዱ ዘርፍ ውስጥ አገልግሎት ለሚሰጥበት አግባብ ህዝቡን የሚጠይቀን ቦታ ስለሆነ ከዛ አንጻር ደግሞ አገልግሎት ሰጪዎችን የሚሰሩበትን ቦታ ምቹ ከማድረግ አንጻር፣ የሚያገኙትን ጥቅማጥቅሞች ከማስተካከል አንጻር ደግሞ ተጠያቂነትንም አብሮ የያዘ አገልግሎት ሰጪነትን የሚጨምር ነገር ግን ደግሞ እነሱንም የሚያግዝ የሪፎርም ስራዎች እየሰራን ያለ ነው። እነዚህን የማፋጠንና ወደ ህዝቡ አገልግሎቱንም ጨምረን የምንመጣበት ጊዜ ላይ ነው ያለ ነው ማለት ነው። በቀሪ ወራት ውስጥ እንዳስቀመጥነው እቅድ፣ በእቅዱ መሰረት ሪፎርሙን ከሚተገብሩ የመጀመሪያ ተቋማት ውስጥ እንደመሆናችን አንጻር አብረን የምንሰራው አብረን ደግሞ የምናቀርበው ነገር አለ ማለት ነው። እነዚህ ናቸው በዘጠኝ ወሩ በጣም ትኩረት የተሰጣቸው ከዛ ደግሞ በሚቀጥሉት ወራት ቀምረን ካስቀመጥናቸው እቅዶች ውስጥ አንዱ የሆነው እና በጣም ትኩረት ሰጥተን የምንሰራው ስለሆነ እነዚህ ጥሩ የተገኘባቸው ቀጣይም ደግሞ በጣም ትኩረት ሰጥተን ምንም ሳንዘናጋ የምንሰራባቸው ናቸው ማለት እፈልጋለሁ።